ሰላም ዴነ ስሉዲ ቻናል ቤተሰብ ተከታቶች፣ በዛሬው ወደ አራት የሚደርሱ ሻለቆች መከላከያ በወሰደው እርምጃ እስከ መጨረሻው ተሸኝቷል ማለት ነው። ሌላኛው ጉዳይ ደግሞ የመንግስት ሰላም ጥሪ የተቀላቀሉ ወንድሞች አሉ። እነዚህና ሌሎች መረጃ አጠናክረን ለእናንተ ዘንድ ቀርበና እስከ ፕሮግራም ፍጻሜ ከኔ ጋብራችሁ ከወዲሁ ትቆዩ ዘንድ በአክብሮት እየጠየቅኩኝ ወደ ዋናው አጀንዳችን ስንገባ በተለይ ወደ አራት የሚደሱ ሻለቆችን ያካተተ እንግዲህ መንግስት በወሰዱ እርምጃ ማለት ነው። በተለይ በደራ ወረዳ ሰኔ ማርያም ተብሎ በሚታወቅ አካባቢ ሲንቀሳቀሱ የነበሩ ወንድሞቻችን እንግዲህ መከላከያ ባደረጉ ድንቅ ኦፕሬሽን በተለይ አንደኛ ሻለቃ አባተ ገበይ ተብሎ የሚታወቀው የገላውዲዮስ ብርጌድ አባል የነበረ ነው። እንግዲህ መከላከያ በወሰዱ እርምጃ እስከ መጨረሻው የተሸኘ። ሌላኛው ደግሞ ሻለቃ ጌታ ሰው ባህር ዳር ዙሪያ ዘንዘልማ አካባቢ ተብሎ ብሪጌድ ሻለቃ መሪ ነው። ይህ ሰው ሻለቃ ጌታ ሰው ተብሎ የሚታወቁ ወንድም በባህር ዳር ዙሪያ ወይም ደግሞ ዘንዘልማ አካባቢ ብርጌድ ሻለቃ መሪ የነበረ ነው። ባህር ዳር ዘንዘልማ፣ ዘንዘልማ ጎንደር መውጫ ተብሎ የሚታወቀው ይህ ቦታ እዚህ በፊት ጀኔራል ሳምኖ ጽጌም ህይወቱ ያለፈበት ቦታ ነው። ምታይ ዘንዘልማ አካባቢ እነ ይህ ወንድም ደግሞ የዘንዘልማ ሻለቃ መሪ የነበረ መከላከያ በወሰደው እርምጃ እስከ መጨረሻው እንደተሸኘ ነው መረጃ የሚያመላክት። ሌላኛው ሻለቃ አስፋው ይህም የዚሁ አባል ነው። ዘንዘልማ አካባቢ የሚገኝ ነው። በተለይ ደግሞ እዚህ ዘንዘልማ በተደጋጋሚ ትንኮሳ ሲካሄድበት የነበረ አግሪካልቸር ዩኒቨርሲቲ ባህርዳር ዩኒቨርሲቲ የሚገኝበት ዋነኛ ስትራቴጂካል ቦታ ነው። ያን በመጠቀም በተከታታይ ጊዜ ተኩሶች የሚካሄዱበት ቦታ ነው። በዚ አካባቢ እንግዲህ መከላከያ ባደረገው ድንቅ ኦፕሬሽን ነው ሻለቃ ጌታ ሰውንና እንዲሁም ሻለቃ አስፋውን ጨምሮ እስከ መጨረሻው የተሸኙት። ሻለቃ አባተ ገበይ ደግሞ የገላውዲዮስ ብሪጌድ አባልነት የሚታወቅ ነው። በአራተኛ ደረጃ ሻለቃ ወንዱ እንዲሁም ሌሎችን በአባልነት ያሳተፈ እንግዲህ እስከ መጨረሻው በርካታ ኪሳር ያስተናገደ ነበር። ይህ ውድ የሆነ ሕይወት በከንቱ እያለፈ የሚገኝበት እየተመለከት ነው። ስለዚህ ሰላም ከምንም በላይ ዋጋ ያለው ሰጠን፣ እንግዲህ ለሰላም ቅድሚያ መስጠት እንዳለብን በተለይ ሻለቃ ወንዱና እንዲሁም መኳን ተብሎ የሚታወቀው በዚሁ ብርጌድ የሚገኙ እስከ መጨረሻው ተሸኝቷን ሌሎችም በአባልነት ያሳተፍ በርካታ ወንድሞችም ህይወታቸው እንዳጧ እዚህ ጋር መረጆች እየወጣ ነው የሚገኙ። ስለዚህ በዛሬው ዕለት እንግዲህ በርካታ እንግዲህ አራት ሻለቆች ማለት ከፍተኛ ኪሳራ ያስተናገድበትም በስሩ እንግዲህ በርካታ ጀሌዎች እንደሚኖሩ ይታሰባል። እዚህ ጋር በተያያዘ በሌላኛው ጉዳይ በሰሜን ጎጃም ተብሎ በሚታወቀው ኢልማና ዴንሳ ወረዳ በአዴት ዙሪያን በተመሳሳይ መልኩ ከፍተኛ ኪሳራ እንግዲህ እንደደረሰ መረጃት እየወጣ ይገኛል ማለት ነው። ስለዚህ በብዙ አቅጣጫዎች እንግዲህ መከላከያ እንግዲህ እርምጃ እየወሰደ ይገኛል ማለት ነው። በተለይ ከዚህ ጋር የዘምናልፈው በምዕራብ ጎንደርና በጎጃም አካባቢ አንድ ሲንግል ፓትሮል መኪና ማለት ነው። ሲንግል ፒካፕ የሆነ ፓትሮል መኪና እንዲሁም ባጃጅና ሞተሮችን በምርኮኛነት መከላከያ ገቢ አድርጎ ማለት ነው። ስለዚህ ምን ያህል የከፋ ኪሳራ እያስተናገደ መሆኑን በግልጽ እየተረዳንበት ነው የሚገኝ ሌላኛው የመንግስት ሰላም ጥሪ የተቀበሉ ወንድሞቻችን በተለይ ኮሎኔል ድባቤ ተብሎ ለሚታወቁ በሰላማዊ መንገድ እጃቸውን ሰጧን ማለት ነው። በርካታ ታጣቂዎች እስከነ ሙሉ የመንግስትን ሰላም ጥሪ ተቀላቅለዋል። ለዚህም እንግዲህ ኮሩ ለሚገኘው ኮሎኔል ድባቤ ተብሎ ለሚታወቀው ለሱ እንግዲህ እስከ ነሙ ትጥቃቸው እጃቸው እንዳስረከቡ መረጃ ወጣ ማለት ነው። በተመሳሳይ ሸኔም ደግሞ ኪሳራ አስተናግዷል። ሰሜን ሸዋ ዞን ሱልታ ወረዳ ቃሚ ቀበሌ ተብሎ በሚታወቀው መከላከያ በወሰደው እርምጃ በርካታ ሸኔ ታጣቂዎች እየተለቀሙ ይገኛል ማለት ነው። እነዚህ መረጃዎች እንግዲህ በርካታ ኪሳራ ያስተናገድበት ነበር። በተለይ በሰሞኑን በጎጃም በጎንደር እንዲሁም ደግሞ በሰሜን ሸዋ በሸኔ በተመለከተ ከፍተኛ ኪሳራ እያስተናገደ ይገኛል። ሌላኛው በጣም አነጋጋሪ የሆነው ህዋት እርስ በርሶ አሁን የጀመረበት ተኩስ መርጆች ወጧን እንዲሁም ደግሞ ሻዕቢያ የተሳተፈችበት ነው የተባለ ነው። በተለይ ቢቢሲ ምን እዞ አክሎ እዞ ተወጦ ይገኛል። ስለዚህ ሰላም ነው የሚያስፈልገው ኢትዮጵያ እንግዲህ ወደ ጦር ቀጠና እግ የሚመሩ ብዙ ትንኮሳዎች እየተመላከተ እየታየ ነው። ለዚህ ሁሉ ግን ለሰላም ዋጋ አለመስጠት ነው። ለዚህ ሁሉ ሽኩቻ ለዚህ ሁሉ ድባብ እንግዲህ እየሰማ ነው የሚገኘው ማለት ነው። ለሰላም ትልቅ ዋጋ አለው። ስለዚህ በአራቱም ማዕዘን የታጠቁ ወንድሞቻችን ለሰላም ቅድሚያ ሰጠን መስራት ያስፈልጋል ማለት ነው። በእነዚህ ወንድሞች ቅድሚያ ተጎጅ የሚሆነው ቤተሰብ ነው። አሁን ለምሳሌ ሻልቃ አባተ ገበይ መከላከያ በወሰዱ የተጎዳ የመጀመሪያ ቤተሰብ ተጎጅ ነው። ሲቀጥል፣ አካባቢ ሀገር። እነዚህ ወንድሞች ከመንግስት ጋር አብረው ቢሰሩ ለሀገር የሚጠቅመው ሀብቶች ናቸው። ሲቀጥል ደግሞ ከቤተሰብ ያለፈ ሰፈር ጎረቤት ሀገር እንደዚህ ነው ኬሳር የሚያስተናግዱ። ይሄ ውጊያ ማንም የገባብን ጠላት የለም፣ እርስ በርሳችን ነው። የህልውና ጉዳይ የሚል ሰበብ እየያዝን እየተፋለም ነው የሚገኙ። ሸኔም እንደዛ ብሎ ነው የሚፋለሙ። ፋኖም እንደዚሁ፣ ህወሓትም እንደዚሁ የህልውና ጉዳይ ጀኖሳይድ የተፈጸመብን እናስታውሳለን እኮ ጆኖሳይድ ተፈጸመብን ብሎ ራሱ በለኮሰው ሰዓት ጆኖሳይድ ተፈጸመብን ብሎ በሰሜኑ ጦርነት እያስታውሳለን። ዛሬ ደግሞ ይህ እንቅልፍ ነስቶት ይኸው ለሁለተኛ ዙር እየተዘጋጀና ተንኮሶችን እያደረገ ይገኛል ማለት ነው። ስለዚህ ውድ ወንድሞቻችን፣ በአራቱ ማቅጣጫ ያላችሁ ለሰላም ዋጋ አንስጥ። ሰላም ነው የሚያስፈልገን። ከጦርነት የሚገኝ ትርፍ የለም። ግልጽ ነው። ከጦርነት የሚገኝ ትርፍ የለም ውድ የሆነው የሰውዮት ጨምሮ የሀገርን ኢኮኖሚ ከማድቀቅ ውጭ የሚገኝ ትርፍ የለም። እውነት የሆነ ነገር ነው። ስለዚህ ሰበብ ሰጠን የምንታገልበት ተጨባጭ እውነታ ስላልሆነ መሬት የወረደ እውነታ ሰላም መከተል ነው የሚያስፈልገው። እነዚህ ወንድሞች ለምሳሌ አሁን የተመለከተናቸው በዋነኝነት ነው። ሻለቃ አባተ ገበይ፣ ሻለቃ ጌታ ሰው፣ ሻለቃ አስፋው፣ ሻለቃ ወንዱ እና እንዲሁም ደግሞ መኳን ተብሎ የሚታወቁ እነዚህ በግንባር ቀደም የሚታወቁት ናቸው። በአባልነት በስራቸው በርካታ ወንድሞች ሕይወታቸው እንዳጡ ይታወቃል። ግልጽ ነው። በተለይ እነዚህ ሁለቱ ሻለቆች በባህር ዳር ዙሪያ ዘንዘልማ ጎንደር መውጫ ጫፍ ላይ እንግዲህ ብርጌድ ዋና መሪና አባልነት የነበሩ ናቸው። በዚህ እንግዲህ መከላከያ ባደርገው ድንቅ ኦፕሬሽን ነው ሕይወታቸውን ያጡ። ሌላኛው ሻለቃ አባተ ገበይ በዋነኝነት የሚታወቀው የገላውዲዮስ ብሪጌድ አባልነት ነው። በተለይ የዘንዘልማ ዋና ብሪጌድ ሻለቃ መሪ የነበረው ሻለቃ ጌታ ሰው እንደዚህ ውድ የሆነው ህይወት አጧ ማለት ነው። ስለዚህ ለሰላም ቅድሚያ ዋጋ እንስጥ። ሰላሙን የሚያስፈልገው ህዋት የሚያደርገው ትንኮሳ፣ ሸኔ የሚያደርገው ትንኮሳ እንዲሁም ኤርትራ እየተሳተፈችበት የሚገኘው በትግራይ ክልል ላይ ይሄ የሚያመላክተው አንድ ምታ ኢትዮጵያን ወደ ቀውስ ውስጥ ማስገባት ነው ስለዚህ ውድ ሀገር ወዳድ ኢትዮጵያውያን ና ትውልድ ኢትዮጵያን ባለም ዳርቻ ያላችሁ ሁሉ ለሰላም ዋጋ እንስጥ ከጦርነት የምናገኙ ትርፍ የለም እናንተ ውጭ ያላችሁ ቢያንስ ቢያንስ ቢያንስ ቤተሰብ አላችሁ ቤተሰብ ባይኖራችሁ ዘመድ ይኖራችኋል የሩቅ ዘመድ ቢያንስ ይኖራችኋል። ስለዚህ ለኢትዮጵያ እንስብ ለራሳችሁ በጦርነት ቢዝነስ አትስሩ ባይዞይ ከጦርነት ቢዝነስ እየሰሩ የሚገኙ በርካታ ኢትዮጵያንዊያን እንዳሉ ይታወቃል ከጦር መሳሪያ ድረስ እስከ መሸጥ ድረስ ቱጃሮች አሉ በጦር መሳሪያ በመሸጥ ቱጃሮች ይህን ደግሞ ኢትዮጵያ ሰላም ትሆን አይፈልጉም ኢቨን አፍሪካ ውስጥ ከፍተኛ ጦር መሳሪያ እንደሚሸጥበት ይታወቃል መራቢያ ለአፍሪካ ይሸጣሉ እኛን ገዛለን በ ትልቅ ቢዝነስ ምናል ኢትዮጵያ ውስጥ ጥም ከባድ ቱጃሮች አሉ በመሳሪያ ስለዚህ እናንተ ባካችሁ ጥላችሁ ለምትሄዱ ምድር እባካችሁ በሰው ደም አትነግዱ አትነግዱ። የሚያስፈልገው ለኢትዮጵያ ሰላም ነው። ሰላም ለኢትዮጵያ ያድርግ። በሌላ ቪዲዮ እስክንገናኝ መልካም ቆይታ።